ከቲክቶክ የመጣ ውብድ ነኝ፣ ዩቱብ ላይ አዲስ ነኝ እና አበረታቱኝ እያልኳችሁ ነው። እና ለማንኛውም ዛሬ እንጀራ ልጋግር ነው። ኑ አብረን እንጋግር። እንጀራ ያማረው ሞያ ከኔ ወደ ትላላችሁ። እንግዲህ በነገራችሁ ላይ ነው ሞያ ላስተምራቸው አይደለም ያው እንበረታታላችሁ ነው በዚህ አጋጣሚ እና እንደዚህ ዱቄት አመሳመስ አደረግኩኝ። ፍርኖ ዱቄት ነው ነጭ ዱቄት ማለት ነው። ዱቄት ውቴ እንደዚህ እስከሚሆን ከለሯ መስኩት ከዛ ነፋሁት። ማለት ነፋሁት ነው የሚባለው። እና አቦካት ሳቦካ ላሳያችሁ። መሽቁል ነበርኩ በዚህ መልኩ ከአስር ሰዓት በኋላ እንደዚህ ወቅ ነው አገኘሁት ማለት ነው። ማታ ላይ ነበር ያቦካሁት እና አሱር ነው የጋገርኩት በማግስቱ ማለት ነው። እና ምጣዳችን ደግሞ ይህን ይመስላል። አዲስ ምጣድ ነው ማለት ነው። ወጉ እንዳይቀር እዚህ ጋር መሶቡ ወጣ። እና በዚህ መልኩም መጋገር ተጀመረ ማለት ነው። እና በሀገራችን ላይ መጀመሪያ እርሾ አብክቸለት አለው ለሰባት ሰዓት ያክል የእንጀራው የሀያ ሰዓት እንጀራ የሀያ ሰዓት ነው። እንደዛ እንጀራ ነው የሚሆነው። እስከ እርሾ እስከሚል ይቆያል። እኔ ይመስላል የመጀመሪያ እንጀራ እኔ ይቀጥላል። ያው ከታችም ዓይን አለው በነገራችን ላይ ሙያተኛ ከመሆን የተነሳ ከታች ሁላ ነው ዓይን ያለው እንጀራው ማለት ነው እና በዚህ መልኩ ትኩስ ብሎ ትኩስ በድቁስ ነው የሚባለው፣ ቀጥሏል። በዚህ መልኩ በዚህ መልኩ እና የምር እንት ንበረታታ አዲስ ጀማሪዎች በተለይ ከቲክቶክ ይመጣችሁ ማለት ነው። እንደኔ ቲክቶክ ፍርጭት ብሏችሁ ዩቱብ ላይ እየመጣችሁ ኑ ንበረታታ፣ አብረን እንደግ እና ቀጣይ እንጀራ ይሄንን ይመስላል የሚያምር እንጀራ የዶሮ አይን የመሰለ እንጀራ አይባልም ደካ ለቡና ነው መሰል እንደዛ የሚባለው ማንኛውም ቆንጆ እንጀራ ነው እና እንደዚህ ጋገር ጋገር አደረግን ከዛ በኋላ ሽሩብ ሽሮ ተጠርታችኋል አደራት ከኛ ጋር ነው ቶሎ ና በረታተኛ የምር ካለ ወደ ቲክቶክ እመለሳለሁ።